ምዕራፍ አስር የኖ ልጆች የሴም የካም የያፌት ትውልድ ይህ ነው። ከጥፋት ውኃ በኋላም ልጆች ተወለዱላቸው። የያፌት ልጆች ጋሜር፣ ማጎግ፣ ማዴ፣ ያዋን፣ ይልሳ፣ ቶቤል፣ ሞሳህ፣ ቴራስ ናቸው። የጋሜርም ልጆች አስክናዝ፣ ሪፋት፣ ቴርጋማ ናቸው። የያዋንም ልጆች ኤሊሳ ቴርሴስ፣ ኪቲም፣ ሮዲኢ ናቸው። ከነዚህም የአሕዛብ ደሴቶች ሁሉ በየምድራቸው በየቋንቋቸው፣ በየነገዳቸው፣ በየሕዝባቸው ተከፋፈሉ። የካምም ልጆች ኩሽ፣ ምጽራይም፣ ፉጥ፣ ከነዓን ናቸው። የኩሽም ልጆች ሳባ፣ ኤውላጥ፣ ሰበታ፣ ራዕማ፣ ሰበቅታ ናቸው። የራዕማ ልጆችም ሳባ፣ ድዳን ናቸው። ሽም ናምሩድን ወለደ። እርሱም በምድር ላይ ኃያል መሆን ጀመረ። እርሱም በእግዚአብሔር ፊት ኃያል አዳኝ ነበረ። ስለዚህም በእግዚአብሔር ፊት ኃያል አዳኝ እንደ ናምሩድ ተባለ። የግዛቱም መጀመሪያ በሰናኦር አገር በባቢሎን፣ ኦሬክ፣ አርካድ፣ ካልኔ ናቸው። አሶርም ከዚያች አገር ወጣ፣ ነነዌን፣ የረሆቦትን ከተማ፣ ካለህን በነነዌና በካለ መካከል ሬሴንን ሰራ ሠራ እርሷም ታላቂቱ ከተማናት ናት። ምጽራይምም ሉዲምን፣ አናሚምን፣ ላይቢንም፣ ኔፍታሌንም፣ ፈትሩሲምን ከእነርሱ የፊልስጠሚያውን ሰዎች የወጡባቸውን ከሱሊሂምን ቄፍቶሪንምን ወለደ ከነዓንም የበኩር ልጅ ሲዶንን፣ ኬጦያውያንንም፣ ኢያቡሳውያንንም፣ አሞራውያንንም፣ ጌርጌሳውያንንም፣ ኤያውያንንም አሩኬዮንንም ሲኒንም አራዴዮንንም ሰማሪዮንንም አማቲንም ወለደ። ከዚህም በኋላ የከናናውያን ነገድ ተበተኑ። የከናናውያንም ወሰን ከሲዶን አንስቶ ወደ ጌራራ በኩል ሲል እስከ ጋዛ ድረስ ነው። ወደ ሶዶምና ወደ ጎሞራ ወደ አዳማና ወደ ሰቦይም በኩልም ሲል እስከ ላሳ ድረስ ነው። የካም ልጆች በየነገዳቸውና በየቋንቋቸው በየምድራቸውና በየሕዝባቸው እነዚህ ናቸው። ለሴምም ደግሞ ልጆች ተወለዱለት፣ እነርሱም የያፌት ታላቅ ወንድምና የኤቦር ልጆች ሁሉ አባት የሆነ ነው። የሴምም ልጆች ኤላም፣ አሶር፣ አርፋክስድ፣ ሉድ፣ አራም ናቸው። የአራምም ልጆች ዑጽ፣ ሁል፣ ጌቴር፣ ሞሶህ ናቸው። የአርፋክስድም ቃየንምን ወለደ አይንምም ሳላን ሳላም ኤቦርን ወለደ። ለኤቦርም ሁሉ ልጆች ተወለዱለት። የአንደኛው ስሙ ፋሌቅ ነው፣ ምድር በዘመኑ ተከፋፍላለችና የወንድሙ ስም ይቁጣን ነው። ይቁጣንም ኤልሙዳድን፣ ሳልፌንም፣ አስራሞትንም፣ ያርሃምንም፣ ሐዶራምንም፣ አውዛልንም፣ ደቅላንም፣ ኦባልንም አቢማኤልንም ሳባንም ኦፊርንም ኤውላጥንም ዩባብንም ወለደ። እነዚህ ሁሉ የዮቅጣን ልጆች ናቸው። ስፍራቸውም ከማሲያ አንስቶ ወደ ሰፋር ሲል እስከ ምስራቅ ተራራ ድረስ ነው። የሴም ልጆች በየነገዳቸውና በየቋንቋቸው በየምድራቸውና በየሕዝባቸው እነዚህ ናቸው። የኖ የልጆቹ ነገዶች እንደ ትውልዳቸው በየሕዝባቸው እነዚህ ናቸው። አሕዛብም ከጥፋት ውኃ በኋላ በምድር ላይ ከእነዚህ ተከፋፈሉ።